ታንክ ስንቅ ብዙን ነገር የያዘው ገዳይ የሆነው አራት ኪሎ ቤተ መንግስት የሚገኘው ዘጋርዲያን አዲስ አበባ የሚገኘው ብሎታል። አዲስ አበባ የሚገኘው ዘጋርዲያንም ቅኔ ቅኔ እንደጀመረ የተሰማኝና አዲስ አበባን ብቻ ኮንትሮል አድርጎ የያዘው አማራ ክልልን መቆጣጠር ያልቻለው አማራ ክልል ላይ 80 ፐርሰንት ፋናዎች የሚያስተዳድሩበት ቦታ ነው ብሎ የዘገበበትን አካያር ስናይ በሶስት ሳምንት ውስጥ እስክንድርን ጨምሮ ዘጋርዲያን ቢቢሲ ወይም ደግሞ ሌሎች ሚዲያዎች በሚገባ ዘግበዋል፣ ስለ አማራ ፋኖ ነው። በተለይ ዘ ጋርዲያን በሚገባን በሚገባ የገለጸው በክልሉ ላይ የመንግስት የፌደራል መንግስት ወታደር ነን የሚሉ ኃይሎች ሴቶቹን እንደሚደፍሩ የአማራን ሕዝብ በድሮን እንደሚቀጠቅጥ ያንን ክልል ከጥቅም ውጭ እያደረገው እንዳለ ለዓለም በሚገባ ገልጾ በሚገባ አስረድቶ ትልቅ ዘገባ ዛሬ ተመልክቻለሁ። በጣም በርከት ያሉ ሶሻል ሚዲያ ላይ ከእምነቱ ጀምሮ በእምነት ቤት ውስጥ እርጉዞች በድሮ እንደተቀጠቀጡ፣ ትምህርት ቤቶችን እንደሚቀጠቅጥ፣ በሙሉ መረጃዎቹን ዝርግፍ አድርጎ እንዳስቀመጠ ዛሬ ዘጋርዲያን በሚገባ እንደዘገበው ተመልክቻለሁ። የአማራ ህዝብ ትግል የአማራ ህዝብ እንቅስቃሴ የአማራ ፋኖ በሚገባ ስራውን እያጠናቀቅ እንዳለ ይሰማኛል። በጣም በሚገርም ሁኔታ አማራ ትግል ላይ የፋኖ ትግል ላይ ትልቅ ተጽዕኖ ሶሻል ሚዲያ ላይ ትልቅ ተጽዕኖ የፈጠረብን ጠላቶቻችን ወይም ደግሞ እኛን የሚጠሉን የኢትዮጵያ ህዝብ ጠላት ነው የአማራ ህዝብ ብዬ አላስብም። ብሔር ብሔረሰቦች የአማራ ህዝብ ጠላቶች ናቸው ብዬ አላስብም። ከዛ ከብሔር ብሔረሰቦች ነው ብሔር ከሚባለው መዋቅር ውስጥ ይወጡ ለአማራ ህዝብ ጥላቻ ያላቸው አማርኛውን ከኛ በላይ የሚናገሩ ሶሻል ሚዲያ ላይ እንድንደነጋገርና እንዳንደማመጥ አድርገውናል። ይሄንን ሁላችንም በልቦናችን መያዝ አለብን። ከዛ ውጭ ግን ከዛ ውጭ ግን በምድር ላይ ያለው እንቅስቃሴ ፋኖ ወንድሞቻችን ወደ አንድነት እየመጡ ያለበት መንገድ እየተጣራ እየተራገፈ ያለበት ነገር የአማራ ህዝብ ጀግንነት የትግል ጥራት ለማምጣት የሚካሄድበትን አቅጣጫ አይ አፕሪሼት በሚገርም ሁኔታ ሰርተነዋል። ምስክሮቻችን ትላልቅ ሚዲያዎች ናቸው። የአብይ አህመድ ገቨርመንት እጅ ቢቆርጥ ድራማ ቢሰራ ዶክመንተሪ ቢያንጋጋ ብዙ ነገር ቢያደርግ የፋኖን እንቅስቃሴ ወይም ደግሞ በውጭ የሚኖሩ አማራዎች የማይለፈልፉ የሚሰሩ በተለያየ ተቋም ውስጥ ያሉ ዶክተሮች፣ ፕሮፌሰሮች የህዝባቸው የሚያንገበግባቸው ኢትዮጵያን የሚወዱ የሌሎች ብሔር ተወላጆች በሙሉ የዚህ የአማራ ፋኖ እንቅስቃሴን የሚደግፉ የአማራ ህዝብ እንቅስቃሴን የሚደግፉ የአማራ ህዝብ እንቅስቃሴ ራሱን ከመጣበት ጄኖሳይድ ለማራድና ራሱን ከመጣበት ችግር ለመላቀቅ ኢትዮጵያን ለመታደግ የሚታገል ትግል መሆኑን ተረድተው በሚያደርጉት እንቅስቃሴ ዓለም እውነታውን እየዘገበ ነው። ቀልድ አይደለም። ቢቢሲ፣ ዘጋርዲያን ሁለት ጊዜ አንድ ከእስክንድር ጋር ኢንተርቪው ያደረገው ቪኦኤ የተለያየ ዓለም ላይ ያሉ ተቋማቶች፣ የሚዲያ ተቋማቶች የፋኑን እንቅስቃሴ ወደ አደባባይ እያወጡ የሄድበት መንገድ ነው ያለው። ሶ አማርኛ የሚያወሩ ጦላታችን፣ አማርኛ የሚያወሩ አጀንዳ ሰጪዎቻችን ከአማራው በላይ አማርኛን ፈትፍተው የሚያወሩ ትንሽ ሶሻል ሚዲያው ላይ መደነጋገር ፈጥሮብናል። ያንን አጥርተን የምንሄድበትን መንገድ ፈጥረን የምናሸንፍበትን መንገድ በቅርብ እውን ይሆናል የሚል እምነት አለኝ። እጅግ በጣም የሚገርም ጥሩ እንቅስቃሴ ላይ ያለ ነው። ድል ነው። እናሸንፋለን። አላማችን አንድ ነው። ከመጣብንኝ ጄኖሳይድ ራሳችን ማዳን ነው። ፋኖ ራሱን እያጸዳው፣ አንድነት እየመጣ ነው። የትግል ጥራቱ የማሸነፋችን ሩቅ አይሆንምና ሁላችሁም በርቱ። ጥሩ ጥሩ ነገሮች እየመጡ ነው ያሉት፣ ይፋ እናደርጋቸዋለን። ድለፋኖ ን